ይባላል የተሰማራው በከብት እርባታ ነው እና ወተት በመሸት እና በማን ያው እዚህ በፊት ሲሰራ የነበርኩት የከሰል ስራ ነው። በፊት መምህር ነበር። ከመምህርነት አቋርቼ ወደ ከሰል ስራ ገባሁ። ከሰል ስራ ደግሞ ትንሽ አያዋጣም ሲሆን ወደ ከብት እርባታ ወደ ወተት ከብት እርባታ ና ከብት ማድለብ እና ወተት መሸጥ ቤት የተነሳ ነው በአምስት በአንድ ጊዜ ያው መጀመሪያ እንደነበረች እያልን እያል ነ ያው ይህን ከብት እርባታ የጀመር ነው አራት አመት ነው። በአራት አመት ውስጥ ምን ያህል ለውጥ አዩ? ለምን ያህል ወጣቶች ሴብ ስራ እድል ፈጠሩ? ቢያንስ ያው ከቤት ያለ እዚህ ከብቶች ጋር ወደ ሶስት አሉ፣ እዛ ወተት መሸጥ ምናምን ሴቶች ጋር ሌሎች ደግሞ ወደ አምስት አካባቢ አሉ። ሌላ ደግሞ ወደ ወዲ የሚል አንድ አለ። ይህ በዚህ ሙያ እየተዳደሩ የሚደግፍ ፕሮጀክት አለና የሚስቪ ፕሮጀክት ምን ድጋፍ አደረገሉ? ሙያዊ ድጋፍ አንጻር ምን አገዘወት? አዎ እሱ ድርጅት በጣም ቆንጆ ድርጅት ነው። እንጅባራ ዩኒቨርሲቲ አይዞሽ እንጅባራ ዩኒቨርሲቲ ዶክተሮች ጋር በመሆን እና ከተማ አስተዳደር አመራሮች ጋር በመሆን የቀበሌ አመራሮች ጋር በመሆን ቀበሌ ደግሞ አንድ ድጋፍ ሰጪ አለ። አቶ አበሆኖ ሚባል የከተማ አስተዳደሩ አመራሮች፣ ያው የግብርና የከብት እርባታ ባለሙያዎች ደግሞ ዶክተርና ማነው ጋሽ ብርሃነ በጣም አግዘው። መጀመሪያ እኔ ባይዘወይ ከብት ወተት ከብት ላይ ደፈጫ ነበር የሚሰጥ የነበረ በባዶ ሆዳቸው። እነሱ ግን ያስተማሩት እነዛ በመቀናጀት መጀመሪያ በባዶ ሆዳቸው በሳር ድርቆሽ ሳር ወይም እርጥብ ሳር ከተሰጠ በኋላ ወጥቶ ሳር ከተሰጠ በኋላ ከዛ በኋላ ነው ወደፈጫ የሚሰጥ ብለው ከዚያ በኋላ ነው ወደዚህ ውጤ ወተት እንዲሰጡ ያደርጉ አሁን አራት ሊትር ነበር የሚሰጥ የነበረ አሁን በተከታታይ ከጋሽብ ሊትር ላይ ብቻ አሁን እንደወለደች በወለደችው በአንዶሯ እቱ በአንዶሯ ወይም በሁለት ሳምንቷ አራት ሊትር ነበር ማግኘት ነበር፣ ግን አሁን አስራ ሁለት አስራ ሁለት ሀያ አራት ሊትር ትሰጣለች። በድጋፉ የመጣ ለውጥ የመጣ አሁን ማህበረሰቡም መማር አለባቸው። ከነሱ ከእኔም መጣው ተሞክሮ መውሰድ ይችላሉ። አሁን ወተት እና ይህንን በመሸጥ እኔ በቀን አላገኘውም ብል ያው በቀላሉ ከምን ከውጭ ቀሪ ስድስት ሺ ብር ገቢ ይገባል። ለኔና ለባለቤት አሁን በዛች በአንድ ከብት ተነስተን ውጤት እያየን እያየን አሁን ስምንት ነበሩ። አንድ ወተቷን ከብት 250 ሺህ ብር ለማረሚያ ቤት ነው ይሸጡ ግምጃ ቤቶች 300 ሺ ሊወስዷት ነበረ ቦታ ሲጠበኝ ይሸጡ ሰሞን ነጋሽ ብር ይተዋታል ነው። ከዛ አንጻር በጣም ይሄ ስራ ስራ እድገት ተኮር ስራ ነው። ሌላም ወጣት እንዲህ አይነት ስራ ቢሰራ አዋጭ ነው የሚል ነገር አለኝ። በተለይ ግን ትምህርት ያስፈልጋል። አሁን ለእኔ ቦታ ያስፈልገኛል። በጣም ከፍተኛ ችግር ያለ ቦታ ላይ ነው። አየሻቸው ከዚች ቦታ ላይ ይህ ታል ከብት ነው ያለ። አሁን ሁለት ደግሞ እዛ ጋሉ አሉ። አሁን ይህ ሁሉ የሚደልቡ ደግሞ አሉ ሌላ ቦታ እንጂ በዛ ተነስተን አሁን እቁብ ብቻ እንኮ ከወጪ ቀሪ ባለቤትነኔ ከሀያ ሺ ብር ያላነሰ ንጥላለን በሳምንት በኑሮ ላይ ሲያሻሻለው ነገር መስላል። ያለፉ ያው በሰግኒቸር ነው የምጠቀመው፣ ያው ስኳር በሰግኒቸር ዘይት በሰግኒቸር በፊርማ። ከዛ አያዋጣኝም ሲሆን በ200 ወር በኪሴ እያለች ወጣሁ። ከዛ ትቼ ወደ ግል ስራ ተሰማራሁ። የግል ስራ ጣውላና ከሰል ነበረ እሱም አላዋጣ ሲል ወደዚህ ገባወደዚህ ገ ከተማ አስተዳደር ለእኔ እንዲያግዘኝ የሚፈልግ የቦታ ቦታና መኖ የተመጣጠነ ምን ለከብቶች ለኔ ብቻ ሳይሆን ለአጠቃላይ ለከብት አርቢው ይህን ቢያቀርብልን በጣም ቆንጆ ነው። ይህን ቆንጆ ነው ካለን ለከብቶም ስራው እድገት ተኮር ነው ወይም ውጤታማ ስራ ነው ብዬ ነው ምነግራቸው። ልጅቱ አሁን እንዲጠናከር ከተፈለገ እነሱ ቤት ለቤት እየዞሩ እያገዙ ነው። ግን ይሄ ማህበረሰቡ ውጤታማ አልሆንም፣ ለምን በጥራት አለያዘም። ከብትን በሜዳ ነው የሚያውለው። መኖ አሰጣትም መኖ አሰጣትም ጥሩ አይደለም። ሁለመናውም ያው እኔ አሁን ከሳምንት አንድ ጊዜ ሻዋሪ ይወስዳሉ ንጽህና ይወስዳሉ። ያው የሚሉትን ሁሉ በሙያ የሚያግዙ ሰዎችን የሚሉትን ሁሉ ይቀበላል። ነው ስ እያደራጀ ወጣትን በዚህ ስራ ላይ ቢያሰማራ ስራው የስራ ድል ዋናው ትልቁ የስራ ድል ፈጠራ ይሆናል ለወጣቱ በተለይ። ግን ወደዛ ከመግባታቸው በፊት ወደ ሙያው ዘው ብለው ከመግባታቸው በፊት ብድር ተመቻችቶላቸው፣ ገንዘብ ቦታ ተሰጥቷቸው ከመሰጠቱም በፊት ባለሙያዎች የሚሰጡትን ትምህርት ከወሰዱ በኋላ ወደዛ ቢገቡ ውጤታማ ይሆናል። ማንኛው ማህበረሰብ እኔ አሁን ይህንን በኬርለስ እጀ ነበረ እንደ ሀብት አላዩም ነበረ ግን እነሱ እነጋሽ ብርሄ ዶክተሮች እንጅባራ ዩኒቨርሲቲ ዶክተሮች፣ እነዚህ እኛ ቀበሌ ደጋፊ የጤና የእንስሳት ባለሙያዎች አሉ። ጋሽ አበባውን የመሰለ እነጋሽ ብርሄን የመሰሉ እና የእንጅባራ ዶክተሮች በአንድ ላይ በመቀናጀት እና ዶክተሯ በአንድ ላይ በመቀናጀት እዚህ ውጤት ላይ አድርሰውኛል። ሌላ አሁን ለእኔም ቢሆን ተጨማሪ ማለት ነው። በጣም ከዚህ በላይ ውጤት እንዳመጣ ቢፈለግ ምን መደረግ አለበት? ማሽን ማሽን ያስፈልጋል። ወጣቶች ቢደራጁ እኔ ጋራ ጎን ለጎን ወተት እንደው ብንሰራ ቢሰራ ገንዘብም ተመቻችቶላቸው በጎለኛም ብንሆን ሌላው ስራ እድል ፈጣሪ ሁሉ ትልቅ ደረጃ ላይ ይደርሳል። ያው ከኛ ቤት እኔ አሁን ይ እርጎ አለ አምቱ አይብም እርጎም ወተትም የተፈላለ በኋላ ታዩታላቸው ተቀርቶታላቸው። አሁን እያየናት ነው ላሟና በስንት ወሯ ተዳቀለች ከጥጆች አንጻር ያለውን ነገር እስኪ አሁን እቺ በ በሰባት ወር ጀምራ ነው ፍላጎት ሆና ጀመረች፣ ግን ይለፍ ስላሉ ስምንተኛ ወር ላይ አስደቀልኳት። አሁን አስር ወር ከሳምንት ሊሆናት እድሜዋ። ያቺም አሁን ያቺ ሁለት ዓመት ሳይሞላ ነው የወለደች። ያችኛ ወዳኛዋ ያቺም ዘመናዊ ዘር ነው የወለደች። እቺ መሀል ያለችሆን ወገሪ እሷም አሁን አስሮር ሳይሞላን እሷ ማህመድ ሳይሞላን ነው የተደቀለች። በሁለት ዓመት ሳይሞላ ወለደች። አሁን እሷ ወተት ጦም ጧት 8 ማታ ላይ 7 አለት 15 ሊትር፣ ግን ገና ህፃና ጥጃዋ እየጠባች ነው። ካሁን ግን ካሁን በኋላ ሶስት ወር ሆኗታል አቋርታታል ይችም ያው የእኔ ከብቶች ባንዶ ያቺም ባንዶር ነው የተደቀለች። አሁን ወለደችው ባንዶሯ ይችም በወለደች እንደዛ ነው በአንድ ወር በሁለት ወር ጀምሮ ፍላጎት አላቸው። ግን ምንድነው ያ የሰው ትኩረት መስጠት ነው ለከብቶች። ከራሳችን በላይ አርገን ከብቶችን በንጽህና መያዝ፣ አመጋገብ ስርዓትን ማስተካከል፣ ባለሙያዎች የሚሉትን ሁሉ፣ ኃላፊዎች የሚሉትን ነገር ሁሉ ከተከታተልን የከብት ስራ አዋጭ ነው በጣም። ሞሮበር በቀጣይ ምን እቅዳለሁ፣ ይሄን ስራ ስፍተው ቢሰሩ ምን እንድነው ራዩ ቢሳካልኝ ነው የሚያስቡ ያው፣ ቢሳካልኝ እኔ ቦታ በጣም ቦታ ቢሰጠኝ ያው መንግስትም በጎን ለሚያግዘውን ነገር እያገዘ ቢሄድ እስከ መቶ ከብት ለማድረስና ወጣትንም የስራ ድል ፈጠራ እኔ በአንድ ላይ ላደርግ ፈልጋለሁ። የወተት ተዋጽኦችንም ያው ማህበረሰቡ ተጠቃሚ እንዲሆን ከዚህ በላይ እንዲሆን አድርጋለሁ። ብርሃኑ ፈንታሁን የእንጅባራ ከተማ አስተዳደር እንስሳት ሀብት ልማት ጽሕፈት ቤት ቡድን መሪና የሲኒ ብሪጅ ፕሮጀክት ደግሞ ፎካል ነው ይላሉ። ዛሬ ያው በ04 ቀበሌ በአቶ አሰመነ ቦጋለ የወተት ጣቢያ ላይ ነው የምንገኘው። አጠቃላይ እንግዲህ በ2017 የሲኒ ብሪጅ ፕሮጀክት ገብቶ እዚህ ከተማ ላይ ስድስቱን የላም ነጻነቶች ተግባራዊ እንድናደረጋቸው ውሃ 24 ሰዓት፣ መኖ 24 ሰዓት እና የላሞች ምቾት የሚባላለ ሀውሲንግ ማኔጅመንት ማስተካከል፣ ምኝታቸውን፣ ስፔሱን፣ አየርና ላይት የሚለውን ስድስቱ እንዲተገብሩ በዚህ በከተማ አስተዳደሩ ላይ ትልቅ ድጋፍ እያደረገ ነው ያለ። እሱንም በማድረግ ደግሞ የወተት ላሞችን በተፈጥሮ የሚሰጡትን የወተት ምርታቸውን እንዲሰጡ የሚያግዱ እንትኖች ስለሆኑ እነሱም ቢተገብሩ ውጤት ማምጣት እንደሚችሉ፣ ያው ትምህርቱ መሰጠት ከተጀመረ በኋላ በሁለት አይነት ነው። አንደኛው በቤት ለቤት ኤክስቴንሽን ሲስተም ይሰጣል ትምህርቱ። ሁለተኛ ደግሞ የወተት ትምህርት ቤቶች አሉ። ወተት ትምህርት ቤቶች በወራንዴ እርስ በርሳቸው በመማማር በዛ እንግዲህ የተገበሩትን ለውጥ እየተማማሩ ለውጥ ካመጡ አርቢዎች አንዱ አቶ አሳምነው ወጋለ ነው። እንግዲህ አቶ አሳምነው ወጋለ መጀመሪያ 24 ሰዓት ዋና 24 ሰዓት መኖ እንዲሰጥ ተደርጎ የመጀመሪያው ዓላም ታርጌት የነበረቻት ከ8 ሊትር እንድሰጥ ነው። እንግዲህ ጠዋት አራት ከሰዓት አራት 8 ሊትር ነበር ሲሰጥ የነበረች። እሱ አሁን እስከ 22 ሊትር በቀን እንድሰጥ አድርጓታል። አንዱ የወተት ምርት ጭማሪን እነዚህም በመተግበሩ ጨምሯል። ሁለተኛ በአመት አንድ ጥጃ መወለድ አለበት ብሎ ነው እንግዲህ ፕሮጀክቱ የሚሰራ። የእሱ በወለደች በሁለት ወሩ ነው የተዳቀለች በአንድ አመት ሳይሞላ እንግዲህ አንጥጃ ያገኛል ማለት ነው። እሱን በማድረጉ እንግዲህ አሁን ታርጌቷ ይዝችናት ናት። እንግዲህ አሁን በሁለት ወሮ የተዳቀለች ናት። የተወለደች አጥጃ ደግሞ እዚህ በፊት የነበረው በሁለት አመት ነው አብዛኛው ጥጆች ለጥቂ የሚደርሱት የነበረ። ያኳሳመነው ግን እንግዲህ ከጥጃዋ ጀምሮ እንክብካቢ በማድረጉ አያያዙን በማሻሻሉ በሰባት ወር ነው ለጥቂ መጣች እያለ ያለው እሱ ትንሽ ገደብ ነውና በተደጋጋሚ ወደ ይት ስትመጣ እና ክብደቷም ደግሞ ስናያት ክብደቷም የደረሰ ስለሆነ እንድትዳቀል በስምንት ወሯ ተደርጎ አሁን በአስር ወሯ የሁለት ወር ክብድና ይዛ ያለች ናት እና ትልቅ ውጤት የሚመጣበት በተለይ ታዳጊ ጊደሮች ላይ መስራት ምን ያህል ለውጥ እንደሚያመጣ ያየነበት ፕሮጀክቱም ደግሞ በዚህ እንትን ትልቅ ለውጥ ያመጣበትና እንደ ከተማ እንደ ዞንም እንደ ክልል የሚሰፋ እንትን ስለሆን አንደኛው ወተት ጭማሪ ሁለተኛ በዓመት አንድ ጥጃ ታዳጊ ጊደር ላይ ደግሞ ልክ በአንድ ዓመት ጊዜ ውስጥ ተዳቅላ ሁለት ዓመት ሳይ ሙላት አንድ ጥጃ መስጠት አለባት የሚለውን ከዛ ማሳነሶ በስምንት ወሯ ተዳቅላ በእንግዲህ ዘጠኝ ወቱ በአስራ ሰባት ወሯ ሁለት ዓመት ሳይ ሙላት ጥጃ የምትሰጥበትን አያያዝ ያሳየንና ተግባራዊ ያደረገ አርቢያችን ስለሆነ እውነተኛ ሞዴላችን ነው። መስፋት ያለበት ነው፣ እንደ ከተማም እንደ ዞንም እንደ ክልልም እንዳሉ ይሄ መስፋት ያለበት ስለሆነ ሁሌ የተሻሻለ ምን ነው እንትን ይሰጣችኋል። ይሄ አረንጓዴ ጥራት የጠበቀ ምን ነው ይሰጣችኋል። 24 ሰዓት ምን ስንመጣ እዚህ 24 ሰዓት አይለያቸው እሱን እሱን በማድረጉ ሌሎችም እንግዲህ ተሞክሮትን ተብሎ የኛ የከተማ አርቢዎች በዚህ መንገድ ምርታቸውን የሚያሻሽሉና ተጠቃሚ የሆኑበትን መንገድ በፕሮጀክቱም ድጋፍ በከተማ ከተማ አስተዳድሩም ተጠናክረንትን ብለን በዚህ መንገድ ለውጥ እንዲያመጣ እንሰራለን ማለት ነው። ፕሮጀክቱ በእንጅባራ ከተማ አስተዳድር 17 የወተት ትምህርት ቤቶች አሉ። በ17 የወተት ትምህርት ቤቶች 273 አርቢዎችን ድጋፍ የኤክስቴንሽን ድጋፍ ይደረግላቸዋል ማለት ነው። በ17 ትምህርት ቤቶች ቅድም እንዳልኩት በእያንዳንዱ ትምህርት ቤት በየወሩ ወርሃዊ የራሳቸው የውይይት የመማማሪያ ክፍለ ጊዜ ያላቸው፣ ቤት ለቤት ደግሞ የኛ ሰርቪስ ፕሮቫይደሮች አሉ። ከእንጅባራ ዩኒቨርሲቲም፣ ከኛ ህዝ ከቀበሌም ያሉት እኛም ጋር በጋራ ሆነን ቤት ለቤት ድጋፍ ይደረግላቸዋል። ሞስ ተደራሽ ያደረጋቸው አሁን ላይ 273 አርሶ አደሮችን ተደራሽ አድርጓል። ቀጣይ ላይ ሁሉም አስሩን ቀበሌዎች ላይ ተደራሽ በማድረግ ወደ ሁለት መቶ ምናምን አርሶ አደሮች ተደራሽ የሚሆኑት አሁን ቀጣይ ለእነዚህም ኤክስቴንሽን አገልግሎት የሚሰጡ ባለሙያዎችን በቀጣይ ሳምንት ስልጠና ሊሰጥ አመቻችቷል። በዚህ መንገድ ሁሉንም አስሩንም ቀበሌዎች ተደራሽ ለማድረግ ያው እኛም እቅዱን አሳውቀን ሰጥተነዋል። ፖቴንሻል ካለ ያሰፋል ሁሉንም ይዛለሁ በሚል በዛ መንገድ ተደራሽ እያደረገ ነው ያለ ምናልባት እንግዲህ በተሳመነው ትልቁ ችግር የቦታ ችግር ነው ከተማ አስተዳድሯን ተነጋግረን በቅርቡ እንደሚፈቱለት እና ከዚህ በላይ እሱም ውጤታማ እንደሚሆን ና በቅርቡ እንደሚፈታበት ምንም ምንትን የለንም አምኑ ከተማ ከንቲባ መጠይቶታል ክትል ከንቲባ ይቶታል አገልግሎት ስራ አስኪያጅ መጠ ሁሉም ያዩትና ውጤትን በደንብ ያዩት እንደሆን ስጋውን ቅድም እንዳሉ ሽጥጃ ወተት ጭማሪ በአንድ አመት አንጥጃ ለማግኘት አቀዶ ከመስራት እዚሁ ላይ ያለውን ደሞ ወተቱን ደሞ መንግስት ያቀደውን የሌማት ትሩፋት ለማሳካት ጭምር እዚሁ ለአካባቢ ማህበረሰብ ወተት በቀላሉ እያቀረበ ሁሉም ማህበረሰብ እዚሁ ላይ የሚጠቀምበትን መንገድ ያመቻቸና የወተት የገበያ ችግር ሁሉ እሱ ዘንዳ ብዙም የሌለበት ሁሉም ንጹሕ ወተት አቅርቦስን ስለመጫቸው ሁሌ ወተት ተመራጭ የሆነና ወተት ላይ የገበያ ችግርም የሌለበት ስለሆነ ብድር እንደዚህ እየለየ ናቸው ነው። ምናልባት ቀጣይ ላይ እያንዳንዱ የተለዩ ሰላሳ አካባቢ አሁን በዚህን ዓመት በክላስተር የምንሰጣቸው የቦታና የብድር አገልግሎት ከምናመቻቻላቸው ሰዎች ብሎ ከንቲባም ከወሰናቸው አንዱ አቶ አሳምነው ስለሆነ ያለው የቀጣይ ችግሩ ይፈታል የሚል እንትን ይኖረናል። ተመላሽ ፈለቀባላለሁ የተሰማራሁት ያው በንብርባታ ዘርፍ ነው። ያው ይህን ስራ ሰርቼ ቤት ገዝቼ ተደራጅቼ ሰርቼ ምን ብዬ ኑሮዬን እየመራሁ ነው፣ በጥሩ ሁኔታ ህይወት የለውጥ ያመጣሁት ቤተሰብ እያስተዳደር ነው፣ ራሴን እየመራሁ ነው። ያው የሚደረግ ሊምፈልገው እስታሁን እየታገዘ እያለ በጣም አሪፍ ነው። በሙያም ያው በተግባርም መጥቼም የምታገዘው ብዙ አለ፣ ማጨሻ አለ፣ ማጣሪያ አለ እንደገን መጥቶ እዚህ ምክር መስጠት አለ። እስከ ቦታው ድረስ እየመጡ እያገዙ ነው። አሁን ደግሞ እንስሳት ክሊኒኩ ላይ ያው መሸጫ ሰጠውኛል፣ የማር መሸጫ። ወደፊት የምፈልገው ያው በደንብ ማቀነባበሪያ በስፋት ተቀብዬ ቦታ ለመስራት ነው። ለውጡ አሪፍ ነው። እኔ በዚህ ማንም ሰው ተሰማርቶ ቢሰራ ፈቃደኛ ነኝ። እንዲያውም እኔ ሳየው ብዙም ትኩረት የተሰጠው ስራ ስለማይመስለኝ በጣም አዋጭ ነው። ይሄ በተለይ በጫካዎች ላይ ዛፍ ነገር ቢተከል የአበባ አትክልት ሌላ ቦታ እንደምናየው ይህ በጣም አዋጭ ስራ ነው። ማንም ወጣት በትንሽ ቦታ ብዙ ስራ የሚሰራበት የሚለወጥበት የስራ ዘርፍ ነው ብዬ ነው መናገር የምችለው። እኔ ጥሩ ሕይወቴን ለውጬበታለሁ ብዬ መናገር እችላለሁ። እዚያም ማዶ ጫካ ላይ አሁን ከግል ገዝቼ እየሰራሁ ነው። እዚህም እየሰራሁ ነው። ይህን ደግሞ ብቻዬን መስራት አልችልም። ዛፍ ጠልፋለሁ። ዛፍ ላይ አሁን በምንጠልፈው ሰዓት ማጠን፣ መለቅለቅ፣ መስቀል፣ ማውረድ፣ ማር መቁረጥ፣ ማጣራት መሸጥ ያ ሁላ ስላለ ሰው በጣም ያስፈልጋል። ቦታ በዚያን ያህል ቦታ ከተሰጠኝ በጣም እኔ መስራት ነው የምፈልግ በስፋት ወደሚፈለገው ቦታ ሁላ በቃ በጥራት ለመላክ በቃ ፈልጋለሁ። አሁን አብዛኛውን ጊዜ በቃ ስኳር ምናምን እያደረጉ አሁን እየሸጡ ብዙ ሰው ስለሚያማር፣ እኔ ደግሞ ጥራቱን የጠበቀ ማር ለህዝብ አቅርቤ ጥሩ ምርት ጥሩ ንጹህ ምግብ ለህዝብ የመስጠት በጣም ፈልጋለሁ። እቅድ ይሄ ነው። በጣም እየሰፋ ያለ ከምን ጊዜውም በላይ በተለይ ለወጣቶች ትልቅ የስራ እድል እየፈጠረ በዘርፉ ለተሰማሩ አርቢዎችም ኢኮኖሚያቸውን እያሳደጉበት ከዛም በተጨማሪ አልፎ ደግሞ የምግብ ዋስትናቸውን እያረጋገጡ ያለበት ዘርፍ ነው። እንደ መንግስትም ደግሞ አሁን ላይ እንደሚታየው በጣም በትኩረት እየተሰራበት እኛም እንደ ተቋም ከዚህ ቀደመን በሌማት ትሩፋት አሁንም በመንግስት ኢኒሼቲቮች በጣም በትኩረት እየሰራን ያለ ነው። ከ2017 ከዛም ቀደም ነው በምንሰራቸው ስራዎች ጥሩና አበረታች ደስ የሚል ውጤት እያመጣንበት ያለንበት ዘርፍ ነው። እኛም እንደ ተቋም ያሉ ስራዎች በተለይ ደግሞ እየሰፋና እያደገ ከመጣው የተዋጽኦ ፍላጎትን ለማጣጣም እንደ ከተማ በትልቁ እየሰራን ያለ ነው። በዚህም በጣም ውጤት አለን። በተለይ በወተት ልማት በድሮ ሀብት በንብ እርባታ እንዲሁም በማድለብ ላይ በጣም በሰፊው እየሰራ ነው። በቀጣይም እንግዲህ በተለይ ደግሞ አሁን ላይ እንደ መንግስት የተያዘው የኢኒሽቲቭና ትልቁ የመንግስት ትኩረትም ይሄ የእንስሳት ዘርፍ በመሆኑ እኛም በተቀናጀና በተደራጀ መልኩ እየሰራንበት ነው። በተለይም ደግሞ ይሄ ዘርፍ ይደግ ትልቅ ለውጥ እና ምርታ ያሳይ ብለን ካሰብን በተለይ እንደ ከተማችን የሚታየው በተለይ አሁን በጣም እያስቸገረን ያለውን የቦታ ጥበት ነው። ከዛ ጋር ተያይዞ ደግሞ አርቢውን በየዘርፎ በክላስተር ለማድረግ በጣም በትኩረት ይዘን እየሰራን ያለ ነው። ይሄንንም ስናደርግ ከሚመለከታቸው ተቋማት ጋር በቅንጅት እየሰራን ነው። በቀጣይ እንግዲህ በ2018 ዘርፉን ክላስተር አድርገን የበለጠ አስፍተን ዘመናዊ አድርገን የተሞክሮም ጭምር የሚቀመርበት የምናደርግ እንዲሁም ደግሞ ለሌሎች ወረዳዎችም ይብን ምሳሌ የሚሆን ስራ ለመስራት በ2018 በጀት አመት እቅድ ይዘን በሰፊው እየተንቀሳቀስ ነው። ይህንንም ለማሳካት ከሚመለከተው ተቋማት ጋር በቅንጅት እየሰራ ነው። ዘርፉም በጣም እያደገ በአጭር ጊዜ ውስጥ በትንሽ ቦታ በጣም ተጨባጭ ውጤት የምናመጣበት ስለሆነ እንደ ማህበረሰብም ደግሞ በተለይ መቀንጨር ላይ ትኩረት አድርገን እንስራ ካለ ዋነኛው የትኩረት ዘርፍ ይሄ የእንስሳት ሃብት ልማት ስለሆነ በዛ ልክ እኛም በቁርጠኝነት እየሰራን ያለ ነውና በቀጣይ አመት ጥሩ የሚሆን ስራ እንደ ከተማ እናመጣለን። ለማለት በተለይ ሙያዊ ድጋፋችን ትልቅ አስተዋጽኦ አለውና ከዛ ጋር ተያይዘል እኛም ባለነው ውስን ባለሙያ ግን ተደራሽ ለማድረግ እየሰራ ነው። የሁሉም የቀበሌ ባለሙያዎቻችን ሆነ የወረዳ ባለሙያዎቻችን በቅንጅት ይሄን ዘርፍ ከምን ጊዜውን በበለጠ የላቀ ደረጃ ለማድረስ በቁርጠኝነት እየሰራ ነው። በነገራችን ላይ ስለዚህ እያንዳንዷን ተግባር ምን ደረሰች፣ የታለች፣ ምን ለውጥ አምጥቷል ከዛም ባለፈ ደግሞ በተለይ ደግሞ ዘመናዊ ከማድረግና ሳይንሳዊ የሆነ አረባብን እንዲከተል አርቢው ሙያዊ ድጋፋችን ሌት ተቀን ብለን እየሰራ ለውጥ ማምጣት እንዳለብን ተግባብተን ስራ ላይ ነው ያለ ነው። ይሄን ለማድረግ ግን የእኛ ድጋፍና ክትትል ብቻ ወሳኝነትም አይደለም፣ ወሳኝ አይደለም። ያ ማለት ዘርፉ እንዲያድግ ካስፈለገ በተለይ የቦታ አቅርቦት በጣም አስፈላጊ ነው። በተለይ ከተማ ላይ ውስን ስለሆነ ቦታዎች፣ ቦታዎቻችን ግን ደግሞ ያንን አንድ ላይ ክላስተር አድርገን ሰጠን፣ ዘርፉንና የወጣት የስራ እድል ተጠቃሚውን እዚህ ላይ ብናሳትፍ ትልቅ እምርታ እናመጣበታለንና ነገም ቢሆን ቢሆን ከሁልጊዜም በቅንጅት መስራት ይኖርብናል። የቦታ ችግራችን ከቀረፍን በጣም ላቅ ያለ ከዚህም በላይ ሰርተን ትልቅ ለውጥ የምናመጣበት ዘርፍ መሆኑ ነው።